አብረው ሲጓዙ ብለው በመጨረሻው ሰዓት እንጀራ ቆርሶ ሲሰጣቸው ዓይናቸው ተገለጠ ይላል። ማለት ምን ማለት ነው ይሄ? ከዛ በኋላ ጌታ መሆኑን ካወቁ በኋላ እነሱ ከተሰወረባቸው በኋላ ተነስተው ወደ ኢየሩሳሌም ወደ ኢየሩሳሌም ተመለሱ። እዛም አላደሩም ማለት ነው እና ይህስ ምን ማለት ነው? ኤማሁስስ ሀገር ነው። የስፍራ ስም ነው? ምንድን ነው? ወይስ ትርጓሜ ላይ ምን የሚነግረን ነገር አለ ስለ ቦታው? እነዚህ ሁለት ሰዎችስ፣ ልቋስ ልቋስ የተባለው ከሁለቱ አንደኛው የቅዱስ ልቋስ ወንጌላዊ ነው ወይስ ሌላ ልቋስ ነው? ይህን ማብራሪያ ፈልጌ ነው። ጊዜ የሚበቃ ከሆነ ወንጌል ያለው ሉቃስ ላይ ነው። የመጨረሻው ምዕራፍ ነው። ሁለት ሰዎች እያለ ይጠራቸዋል። እኔ ሰዎች እነማን ናቸው? እንደው የመጀመሪያው ጥያቄ አይደለን ሉቃስ እና ቀላይ ወጣ ናቸው ይልና ቀለዮጳ ያለው ሉቃስን ስለሆነ ሰዎቹ ሉቃስና ኒቆዲሞስ ናቸው ይህ ነው ሉቃስ ነው ሉቃስ ነው ሉቃስንና ምክንያቱም ሉቃስን ምን ይለዋል ቀለዮጳ ተብሎ በአንድ ስም ይጠራል ሁለተኛ ስም አለው ማለት ነው ስለዚህ እዛ ግን ሁለተኛው ግን ማን ነው ከተባል፣ ኒቆዲሞስ ያ ይማር የነበረው ሰዎቹ እነዚህ ናቸው። ያወሩ የነበሩ ያው በኢማውስ መንገድ እንደሆነ ተገልጿል። ምንም ነገር የለውም ማለት ይልል የፈለኩት መንገዱ ምንድን ነው? እንዴት በመንገድ እንደተነጋገራቸው እንዴት በመንገድ ስሆነ የሚለው ነገሮች ራስ ራስን የቻሉ ሌላ ብዙ ምስጢሮች ሊወጣቸው ይችላሉ። ግን ወደ ኢየሩሳሌም ፈጥነው እየሄዱ ነበረ ሲመላለስ የነበረ ቅርብናት የአስራ አምስት ምዕራፍ መንገድናት መንገዶ ቅርብ ስለሆነች ሀገሪቱ ዝሮ ዝሮ እንግዲህ በዛ መካከል ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተነስቶ እነርሱን ተገናኝቷቸዋል። አብረውም እንዲሄዱ አድርጓቸዋል። ብዙ ምስጢርም ገልጾላቸዋል። እንግዲህ አይተውት ሰምተውት የማያወቁት ምስጢር የተገለጸላቸው እነርሱም የአቅማቸውን ተመራምረዋል። በጣም አንደኛ ስለ እውነትነት ሁሉ ገልጸዋል። ምክንያቱም ስለሌላ መንገደኛ አይነት ስለሆነ ሲያወሩ የነበሩት ጻድቅ ደግ ሰው ነቢይ፣ አዋቂ ሰው አዋቂ የሆነ የአይሁድ ሊቃናት አሳልፈው ሰጡት እያሉ ነው ይነጋገሩ የነበሩ። ስለዚህ አብሯቸው እየሄደ ነገሩን አንድ ጊዜ ስላልገለጠላቸው እነርሱ ከማወቅ ተገትተው ነበረ፣ ከማወቅ ነው። ምክንያቱም ብዙ መጽሐፍ ጠቅሰዋል። እነሱ ከወደ ኋላ ብዙ ሙሴ ሄሪወላ ጠቅሰዋል። እንዲያው ብዙ መጽሐፍ ሲጠቅሱ ግን ምንድነው የሚላቸው? ግን ዋሃ ዘይት ረሃ ቆሙ ነው የሚለው። ይርቃቸው ጀመር ይላል። እነሱ ግን ዋገበርዎ ወይ ቤልዎ ንበር ምስል ነን ያሉት ራሱ ግድ ከእኛ ጋር አደር ብለው ማለዱት ይደል። መሽቶ ፀሐይ ገብቶ ነበር እና እኛ ጋር አደር ብለውታል። እርሱ እንዲህ ሲሉት ደግሞ ብኝ ያላላቸውም አንድ ነገር አበርክቶላቸዋል። ምን ያደረገላቸው? ከእነሱ ጋርም ተቀመጠ፣ ተቀመጠ፣ ዳቧቸውንም ባርኮ ጸሎተ ማየድ ጸልዮ ቋርሶ ሰጣቸው። በጣም ትልቁ ጉዳይ በማዕድ ጊዜ ጸሎት ሳይደረግ ዝም ብሎ ቁርስ ተብሎ የማይበላው በራሱ ማስረጃ ነው። ራሱ አንድ ሕዝብ ውስጥ እንዲያው ይታይ ከተባለ ማለት ነው። ማዕድም ከመመገባችን በፊት ጸሎት አድርጎ መመገብ እንደሚቻል፣ ዝም ብድግ ተብሎ እንደማይመገብ በፊት በኦሪቱም ነሙሴ ማዕድ ከመላታቸው በፊት ሲቦኒ ደግሞ እንደነበረ ቅዱስ ኪዳንም ምለናንም ኢየሱስ ክርስቶስ ከሰዎች ጋር እነዚህ ሰዎች ጋር በምግባቸው ጊዜ ተገንጦ ጸሎተ ማዕድ ጸልዮ እ ከዚያ በኋላ ቆርሶ የሰጣቸው ጸሎት ካደረገ በኋላ ነው። ይህንን በበሉ ጊዜ ግን አይምሯቸው ተገለጸላቸው፣ ማለት አወቁት። ፊት ከማየት ተሰውሯቸው ነበረ። ከማየት ከማወቅ ተገጥተው ነበረ። ይህንን ከተመገቡ በኋላ ግን ምክንያቱም ብዙ ነገሮች ምስጢር ስለገለጸላቸው እንዲረዱት ሆኑ። አይምሯቸው ተገለጠላቸው፣ አወቁት። ነገሩንም አወቁት። እንደገናም አጡት። ከእርሱም እነርሱም እርሱም ደግሞ ከነሱ ደግሞ ተሰወረባቸው። ከዚህ በኋላ እንዲያው ድቡናችን እኮ ያዝን ይጸጸት ነበረ ብለዋል። በመንገድ እየነገረን ሲፍቀር ግን ከወደዋ ላይ ያለውን ያወሩት ከወደዋ ላይ ያለውን ከዚያ በኋላ በኢየሩሳሌም በዚያን ሰዓት ፈጥነው ወደ ኢየሩሳሌም ተመለሱ። አስራ አንዱ ተሰብስበው አገኟቸው ከእርሳቸው ጋር ያሉትን ጌታችን በእውነት ተነስቶ ለስምዖን ታየው። እርስ በርሳችን በመንገድ የሆነውን ነገሯቸው። ጌታንም ዳቦውን ሲቆርስ እንዳወቁት አወቁት። ጉዳዩ ይሄው ነው። አሁን እርሱ አላደረገው ሳላበሰው መጀመሪያ ነገሩን እንዲረዱት እንዴት እንደተረዱት ያላቸው ነገር ሲናገሩ ድረስ እርሱን ከማወቅ ገታቸው። እርሱን ከማወቅ ማለት ነው እርሱን እንዳያውቁት እንዳይረዱት አደረጋቸው። ስለ እርሱ እያወሩ ነው ያሉት እና እርሱ አልተገለጸላቸው፣ ወይ እኔ ነኝ ብሎ ራሱን አልገለጸላቸው። ያላቸውን ነገር ግን እንዲያውቁት ቃላቸውን ይቀበላቸው ነበረ። ያለፈው ነገር ደስ ነው፣ በዝርዝር አስቀመጡ። ከዚያ በኋላ ነገሩ ቀረብ እያለ ሲሄድ ሲመልስላቸው፣ ሲመልሱለት፣ ነገሩ እየታወቀ እንዳሄድ እርሱን ከማወቅ ግን ገታቸው ማለት ነው። መጨረሻ ግን ሄድ አምላካቸው ና ሲሉት አብሮ እነሱ ጋር ተቀመጠ። ከተቀመጠ በኋላ ባርኮ አበክቶ ጸልዮ ሲሰጣቸው ግን አወቁ። ያን ጊዜ አይምሯቸው ተገለጠላቸው ማለት ፊት ባለማወቅ ተገድቶ የነበረ አይምሯቸው እንደገና እንዲያውቁ ሲያደርጋቸው እሱ ማንነቱን ገለጠላቸው አወቁ። ከዚያ በኋላ ግን ተሰወራቸው። እነሱ ደግሞ እንደገና ቀድሞ የነበረውን ወኔያቸውን አዙረው ያወሩት ጀመረ እኮ ልቡናችን እኮ ይጸጽ ይናደድብን ነበረ አሉ። በጣም ሰለ በፍቅር ይናደዳሉ። እና ያለውን ነገር እየተነጋገሩ ወደ ኢየሩሳሌም ተሰበሰቡ። እዛ አገኟቸው አስራ አንዱን ማለት ይሁዳ ስለሌለ አስራ አንዱን ባሉበት፣ እነዚህ ሰባ አርዲት ስለሆኑ አስራ አንዱ ተሰብስበው አገኟቸው። ቤታችን እንደተነሳ ያለው ነገር ተነግሯቸው ባርኮ አበርክቶ ባዳቸውን ባርኮ እንደሰጣቸው ይህን ሁሉ መጥተው ተናገሩ ማለት ነው። ጉዳዩ ተገለጠና አዩ ይሆን ወይም ተገጡ እንደ አወቁ ማለት ጉዳዩ ይሆነ ነው። ተረድተሽኝ ከሆነ? እሺ፣ አባቴ ያው ተረድቻለሁ። በጣም ብዙ ነገር ነው የተገለጠልኝ። በዚሁ ይቅርታ እንግዲህ በዚቹ ትንሽ ናት ይችኛው እንኳን አምላካችን መስቀሉን ተሸክሞ በሚሄድበት ሰዓት እየወደቀ እየተነሳ አንድ መንገደኛ አንዱን ምዕራፍ እንዳገዘው ይናገራል እና አስራ ሶስት ምዕራፍ እሱ እንደተሸከመ አንደኛውን ግን መንገደኛው ስምዖን እንዳገዘው ይናገራል። ይሄ ምዕራፍ ነው አንድ ምዕራፍ የሚባለው በአሁኑ በዚህ አቆጣጠር ምን ያህል ይሆናል? ከኢየሩሳሌም እስከ ቀራኔው ያለው ርቀት በዛውም አስራ አራት ምዕራፍ ስንት አሁን የኢማውስ መንገድም 14 ምዕራፍ 15 ምዕራፍ 14 ምዕራፍ እየተባለ ይከዳ። ከቢታንያ ያው ወደ ኢየሩሳሌም ሲመጣም በወሳይን 15 ምዕራፍ ተውሏል። ይቺ ከከተማ ወጣ ያለች አገር ናት። ቀራኒው ማለት ጌታ የተሰቀለው ከቀራ ከከተማ ውጭ ነው። ይሄንንም ታስታውስ ከሆነ ኦሪት ዘጸአትን ስንማር ሰዎች ሁሉ መስዋዕት ያቀርባል። መስዋዕት ካቀረው በኋላ ግን የሚቃጠለውን መስዋዕት ካቃጠሉ በኋላ አመዱን ከየት ይድፉት? ይል ነበረ። ከከተማ ውጭ ይላል። ከከተማ ውጭ ያ ድሬስ የተደረገበትን መስዋዕት ሁሉ ለጊዜው ለቸነፈሩ፣ ለጊዜው ለበሽታው ላይ ያና ነገር ድሬስ የተሰጠመት የተቃጠለበት አመዱን ሁሉ ከየት ጣሉት ይባላል? ከከተማ ውጭ። እንደገና ደግሞ ሰው ደግሞ በድሎ ሲታሰር ምን ሲል ደግሞ ከየት ይውላል ደግሞ? ከከተማ ውጭ እያደረጉ ቢታመም ከከተማ ውጭ አወጣዋል። እንዲህ ያ እንዲህ እያደረጉ ይሰሩት ነበረ እንዲያ ወደ ሌላው ጉዳይ ሳልሄድ ከመስዋዕቱ ከከተማ ባፋ አይሎ ይሰውት በዛም ያቃጥለት የሚባለው ደግሞ የመጨረሻው መስዋዕት መደለኝ ከከተማ ባፋ ወይም ውጭ ከሆነች በቀራሪ እንደሚሰቀል እየተባባል እየተነጋገርን መተል ነበረ ማለት ነው እና አስራ አምስት ምዕራፍ የሚባለው ምንድነው ወገኖቻችን ምንድነው የሚሉት አንዱ ምዕራፍ አንድ ጎልማሳ አንድ ጎልማሳ በጣም ጠንካራ የሚባል ማለት ነው እንግዲህ። የአሁኑ ወንድ ያለው አይሆንም፣ ክደፊ አሁኑ ሰው አቅም የለውም። ስጀምር አፍ እንጂ አሁኑ ሰው አቅም የለውም። ስለዚህ በጣም ጠንካራ የሆነ በጥንቱ ሸክም ተሸክሞ በቃ ሸክም የተሸክም ሰው እንደሚሄድ ታውቃላችሁ። በጣም ብዙ መንገድ ነው የሚሄደው፣ ቀስሎ መሄድ አይችልም። ሸክም የተሸክም ሰው እየሮጦ ነው መሄድ የሚችለው እና ሂዶ ሸክም የሚያሳርፍበት ቦታ አንድ ምዕራፍ ይባላል ማለት ነው። አንድ ሰው ሸክም ተሸክሞ ሂዶ ምዕራፍ የሚያርፍበት ማለት ነው። በጣም የሩቅ ቦታ ነው፣ ቅርብ አይደለም። ሲቀጥል ስሳ ገመል እስከ ሳቢው ድረስ አተርትሮ ስሳ ገመን እስከ ሳቢው ድረስ ያስቀመጠ ያ አንድ ምዕራፍ ይባላል። ስለዚህ የሚለካው በዚህ ነው። አባቶቻችን ምዕራፍ ምዕራፍ የሚለውን አንድ ምዕራፍ የሆነው ብለው አስቀምጠዋል። እኛውም በዚህ ጊዜ ይህንን እንዴት አድርገን ነው የምንሰፍረው? እንዴት አድርገን ልንሰፍረው እንችላለን ካላችሁኝ፣ እንግዲህ ስሳ ገመልም አንድ ጊዜ አናገኝም። እንዲያው ጠንካራ የሆነ ወንድም አናገኝም። ያው ዝም ብለን መያየት ብቻ ነው የሚጠበቅብን ማለት ነው። ማነው ይቅርታ የኢማውስ መንገድ ስሳ ምዕራፍ ነው። የኢየሩሳሌም የቢታንያው ነው አስራ ስድስት ምዕራፍ ተብሎ የተነገረው ማለት ነው። እና የስሳ ምዕራፍ ነው ሩቅም፣ በጣም የሩቅ ቦታ እውነት ለመናገር ስሳ ምዕራፍ ሩቅ ነው፣ ሩቅ ነው ከቀራንዮ እስከ ኢማውስ ስሳ ምዕራፍ ነው፣ ወይም እንደ ኢየሩሳሌም ስሳ ምዕራፍ ይሄ ሩቅ ቦታ ነው። ቅርብ ነገር አለ ቢታሰብ ከዚህ እንደ ባህር መጨረሻ በአንድ በኩል ሊቀርብ ይችላል ማለት ነው። ሩቅ ቦታ ነው፣ ምክንያቱም ስሳ ጊዜ ይህን ያክል ከሆነ ምዕራፍ በጣም ሩቅ ነው ማለት ነው። እና ይሄን ነው ነው የምዕራፍ አቆጣጠሩ ይሆን በአሁኑ ስንት ይሆናል? እኔ አልሰፈርኩት ምክንያቱም ስንት ኪሎ ሊሆን ይችላል አላውቅም። እርግጠኛ እኔ በሁለት በሁለት ሺ ብንሄደውም በራሱ የአንድ ምዕራፍ ሁለት ኪሎ ሜትር በላይ ሊሆንም ይችላል ሶስት ሺ ሶስት ሺ ምዕራፍ ሶስት ሺ ሜትር ሊሆንም ይችላል። እንግዲህ ከዛም ይበልጣል ይበልጣል አንድ ሰው ተሸክሞ የሚሄደውን ብቻ በሀገራችን በኢትዮጵያ አካሄድ እዩት እና እንደዛው ነው። ጠንካራ ሰው ነው የተባለው አንድ ጎልማሳ ሸክም ተሸክሞ ሄዱ። ይህ የሚያርፍበት ቦታ አንድ ሰው ከዚህ እስከየት ድረስ ሊሸከም ተሸክሞ ሊሄድ ይችላል? በጣም ብዙ ቦታ ይሄዳል። እንደዛ ነው። ጨርሻለሁ።

ስለ መዝሙር መዝሙር ባለቤት የከበረና የምናጣ ነው። የሚለው ቅዱስ ማለት ነው። መጽሐፍ የሚለው ተጠቃሎ በአንድ ጥራዝ የተሰበሰበ የሚገልጽ ነው። ቅዱስ ደግሞ በዕብራይስጥ በዕብራይስጥ ቋንቋ ቅዱስ ነው። በቱሪስት ደግሞ ሳዲኤን ይባላል። በግዕዝ እና በአረምኛ ደግሞ ቅዱስ ተብሎ ነው እንትን የሚባለው። ይህም ማለት ቅዱስ፣ የተለየ፣ ልዩ፣ ክቡር ማለት ነው። የተከበረ፣ የተለየ፣ ልዩ የሆነ መጽሐፍ ቅዱስ ለምንድን ነው ልዩ የተባለበት ምክንያት እስኪ መጽሐፍ ቅዱስ ለምን ከሌሎች መጽሐፍ የተለየ ነው? ለምን ቅዱስ መንፈሳዊ መነቃቃትን በኩል ተጻፈ። ይህም የሰው ሀሳብ ሳይሆን የእግዚአብሔር መንፈስ ትክክለኛ ወለዳ መራት መልካም ትምህርት አለበት። የደህንነት መንገድን ያሳያል። በትክክልና በግልጽ መልኩ የተጻፈ ነው። ትክክለኛ መረጃ ይሰጣል እና በታመነ መንገድ የቀረበ ነው። እውነተኛ ታሪክ ይይዛል የመሳሰሉት ባጭሩ መጽሐፍ ቅዱስ የእግዚአብሔር ቃል ስለሆነ ከሌሎቹ መጽሐፍ ይለይ የተለየ ነው።